እንኳን ለ11ኛው የብሔሮች ብሔረሰቦችና ህዝቦች ቀን በዓል ዋዜማ በሰላም አደረሳችሁ። ጥናስጥልን ደምናምሽታችኋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች እየቀርብ ያለሁ መሰለ ገብሮት ነኝ። በቅድሚያም አበይት ዜናዎች፦ የብሔሮች ብሔረሰቦችና ህዝቦች ቀን ሲከበር ለቀጣይ ህዳሴ ጉዞ ኢትዮጵያውያን ቃላቸውን የሚያድሱበት ሊሆን እንደሚገባ ፕሬዚደንት ዶክተር ሙላቱ ተሾመ ገለጹ። የተዛቡ አመለካከቶችን ወደ ጎን በመተው ሀገራዊ አንድነትን የበለጠ ማጎልበት እንደሚገባ ጠቅላይ ሚኒስትሩ ኃይለማርያም ደሳለኝ አስገነዘቡ። ተመልካቾቻችን የምሽቱ ዋና ዋና ዜናዎች በብሔር ብሔረሰቦች ህዝቦች በዓል ላይ ያተኮረ ይሆናል። አብራችን ቆዩ። የብሔሮች ብሔረሰቦችና ህዝቦች ቀን ሲከበር ለቀጣይ የህዳሴ ጉዞ ኢትዮጵያን ቃላቸውን የሚያድሱበት ሊሆን እንደሚገባ የፌዴሪ ፕሬዚደንት ዶክተር ሙላቱ ተሾመ ገለጹ። ህገ መንግስቱ በ22 ዓመታት የፌዴራላዊ ስርዓት ጉዞው ብዝሃነትን በአግባቡ በማስተናገዱ አስተማማኝና ዘላቂ ሰላም በማስፈን አዲስቷ ኢትዮጵያ በጽኑ መሰረት ላይ እንድትገነባስ ችሏል ብለዋል። ፕሬዝዳንቱ 11ኛውን የብሔሮች ብሔረሰቦችና ህዝቦች ቀን በዓልን አስመልክቶ የሰጡትን መግለጫ ሪፖርተራችን አበባዩ ተከታትለውታል። የኢፌዴሪ ፕሬዚደንት ዶክተር ሙላቱ ተሾመ ህገ መንግስቱ የጸደቀበትን 22ኛ ዓመትና 11ኛውን የብሔሮች ብሔረሰቦችና ህዝቦች ቀነና አስመልክቶ በሰጡት የእንኳን አደረሳቸው መግለጫ ከሁለት አስርተ ዓመታት በላይ ጊዜን ያስቆጠረው ህገ መንግስታዊ ስርዓቱ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የአገሪቱ ሉዓላዊ የስልጣን ባለቤትነት መብት ያረጋገጡበት ነው ብሏል። በዚህም በሁሉም ክልሎች አንጻራዊ እድገትና የጋራ ተጠቃሚነት እውን እየሆነ መምጣቱንና የዜጎች መሰረታዊ ጥያቄዎች ምላሽ እያገኙ እንደሚገኙም አመልክተዋል። በ2ያ የ የህገ መንግስት አመታት ጉዞ የሀገራችን ብሔሮች ብሔረሰቦችና ህዝቦች ሲናፍቁት የነበረው የማንነትና የኩልነት ጥያቄዎች ምላሽ አግኝተዋል። ሰብአዊና ዲሞክራሲያዊ እንዲሁም የግል የግልና የቡድን መብቶች ተከብረውላቸው ራስን በራስ ማስተዳደር ችለዋል። ብዙሀነቶች የስጋትና የጦርነት ምንጭ ሳይሆኑ የውበት የትልቅ ህዝብ የትልቅ አገር የጠንካራ አቅምና ጉልበት ምንጭና የሰፊ ገበያ እድልም መሆናቸውን በተጨባጭ አገራችን ሁኔታ ለማሳየት ተችሏል። ይሄው መልካም ጅምራችን ተጠናክሮ መቀጠል ይኖርበታል። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ለአንድ የፖለቲካ ማህበረሰብ አስተሳሰብ ግንባታ የሚሰሩበት ዋነኛ ጥላታቸው የሆነው ድህነትን የሚዋጉበት እድል መፈጠሩ ነው። ፕሬዝደንት ዶክተር ሙላቱ የተናገሩት በዚህ በሂደት በሚገነባ ስርዓት ግን ፈታኝ ተግዳሮቶች እንደነበሩ ጠቁሟል። በእነዚህ አመታት ዓመታት የመልካም አስተዳደር ችግሮች እና ክራይ ሰብሳቢነት እንዲሁም የሃይማኖት አክራሪነት ዋና ዋና የህዳሴ ጉዟችን ተግዳሮቶች እንደነበሩ ማስታወስ ተገቢ ነው። ችግሮቹ ለአገር ገትና ለዘላቂ ሰላማችን እንቅፋት መሆናቸውን ሳንዘነጋ አሁንም የተጠናከረ የህዝባችን ዲሞክራሲያዊና ሰላማዊ ትግል ይጠይቃል። አስራ አንደኛው የኢትዮጵያ ብሄሮች ብሄረሰቦችና ህዝቦች ቀን ህገ መንግስታችን ለዲሞክራሲያዊ አንድነታችንና ህዳሴያችን በሚል መሪ ቃል ሲከበርም ያጋጠሙና እያጋጠሙ ያሉ ተግዳሮቶችን በመፍታት ለሀገራዊ ህዳሴው በመረባረብ ሊሆን ይገባል ብለዋል። በዚህ ቀን የሀገራችን ብሔሮችና ህዝቦች ለቀጣይ ህዳሴ ጉዞ ቃላቸውን የሚያድሱበትም ጭምር ስለሆነ ትልቅ ትርጉም የሚሰጠው ነው። ስለሆነም የሀገራችን ብሔርና ህዝቦች በተለመደው ደንዳና መራልና የሀገር ፍቅር ግለት የህዳሴ ጉዞአችንን ቀጣይነት እንድናረጋግጥ በዚህ በዓላችን ላይ ቃላችንን ዳግም እንድናደስ ጥሬን ሳስተላልፍ ሁሉም ዜጎቻችን በተለይም ወጣቶቻችን አፍራሽ ተልእኮ ይዘው ለሚንቀሳቀሱ ጸረ ሰላም ኃይሎች በማወቅም ይሁን ባለማወቅ መጠቀሚያ እንዳይሆኑና ህገ መንግስቱን በማክበርና በማስከበር ለሀገራቸው ሰላምና እድገት ዘብ እንዲቆሙ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በራሴ ስም በዚህ ታላቅ ህዝባዊ በዓል ላይ ዳግም ጥሬን አስተላልፋለሁ። ፕሬዚደንቱ በመጀመሪያ እድገትና ትራንስፎርሜሽን እቅድ ዘመን የተመዘገቡ ስኬቶችን በሁለተኛው የእቅዱ ትግበራ ዘመን አጠናክሮ ለማስቀጠል ህዝብና መንግስት እያከናውኑ ያለውን የጋራ ስራ አጠናክረው እንዲቀጥሉም ጥሪ አቅርበዋል። ለመላ ኢትዮጵያ ብሔሮች ብሔረሰቦችና ህዝቦችም የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። የተዛቧ አመለካከቶችን ወደ ጎን በመተው ሀገራዊ አንድነትን የበለጠ ማጎልበት እንደሚገባ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስገነዘቡ። በብሔሮች ብሔረሰቦችና ህዝቦች የተጀመረውን የህዳሴ ጉዞ በአንድነት በማስቀጠል ሀገሪቱን ወደ ተሻለ ምዕራፍ ማሸጋገር ይገባል ብለዋል። ነብዩ ወንድወሰን የብሔሮች ብሔረሰቦችና ህዝቦች ቀን ጠንካራ ኢትዮጵያዊ አንድነት የተፈጠረበት በሀገሪቱ የነበሩ የተዛቡ አመለካከቶች የተወገዱበት አንድ የኢኮኖሚና ፖለቲካዊ ማህበረሰብ ለመፍጠር መሰረት የተጣለበት መሆኑን ነው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሚገልጹት። በዓሉ ሀገራዊ አንድነት የበለጠ የሚጎሉብትበት እንዲሁም ህብረ ብሔራዊነት የሚጠናከርበት ነውም ብለዋል። የ11ኛው በዓላችን በምናከብርበት ጊዜ የብሔሮች ብሔረሰቦች መብት በሚገባ የተከበረባት አገር መሆኗ፣ በሌላ በኩል ደግሞ ጠንካራ ኢትዮጵያዊ አንድነት ጠንካራ ኢትዮጵያዊ መንፈስ እንዲፈጠር የምናደርግበት ለዚህም የጋራ ኢኮኖሚያዊ ማህበረሰብ ኢትዮጵያዊ ማህበረሰብ የጋራ ፖለቲካዊ ኢትዮጵያዊ ማህበረሰብ የመፍጠር ግባችንንም እንደዚሁ የምናሳካበት፣ ስለዚህም አንድነታችን የበለጠ የሚጎለብትበት የሚጠነክርበት በዓል ነው። የተዛቡ አመለካከቶችን ወደ ጎን በመተው ተፈቃቅሮና ተከባብሮ የመኖር ባህሉ ይበልጥ መጠናከር ይኖርበታልም ነው ያሉት። የተበታተነ አስተሳሰብ ካለን የተበታተነ አመለካከት ካለን፣ በዓለም መድረክ ላይ ወደ ኋላ መቅረታችን የኋሊዮሽ መሄዳችን አይቀርም። ስለዚህ አንድነት የሚያስፈልገን ጥንካሬ የሚያስፈልገን ሉዓላዊነታችን አስጠብቀን መሄድ የሚያስፈልገን በዓለም መድረኮችም ጭምር የምትታይ ጎልታ የምትታይ አገር ልትኖረን ስለሚያስፈልግ ነው። ብሔሮች ብሔረሰቦችና ሕዝቦች የተጀመረውን የህዳሴ ጉዞ በአንድነት በማስቀጠል ሀገሪቱን ወደ ተሻለ ምዕራፍ ለማሸጋገር የበኩላቸውን እንዲወጡም ጠይቀዋል። የኢትዮጵያ ብሔሮች ብሔረሰቦች ተፈቃቅደው ተፈቃቅረው ተከባብረው ማንነታቸው ተከብሮ ያለ እንደመሆኑ መጠን ህገ መንግስቱ ይሄን ደግሞ ያረጋገጠ በመሆኑ አሁን ስራችን መሆን ያለበት ጠንካራ ሀገራዊ አንድነታችን የበለጠ የምናጎለብትበትን ሁኔታ በዚህ መሰረት ላይ መገንባት የጀመርን በመሆኑ ይሄን ማቀላጠፍ ማጎልበት ይገባናል የሚል እምነት አለኝ በብሔሮች ብሔረሰቦችና ህዝቦች መካከል ግጭቶችንና ቁርሾችን ለመፍጠር የሚደረግ ጥረት ተቀባይነት እንደሌለውም ነው ያስገነዘቡት ቅርቡ በተከሰቱ ጉዳዮችም ህዝቡ አንዳንድ ፖለቲካ አመራሮችና የተሳሳተ አመለካከት የያዙ አካላት ህዝብ ከህዝብ ጋር ለማጋጨት እንኳን በሚሞክሩበት ጊዜ ቀድመህ እኔን በማለት ፊት ለፊት ሆነ ሌላውን ብሄር የተከላከሉበት ሂደት አይተናል። ይሄኛው ህዝባዊ አመለካከታችን አንድነታችን ነው በጠንከር ያለበት። ያ እኩይ ተግባር ያ እኩይ አስተሳሰብ የተሳሳተ አስተሳሰብ ኋላ ቀር አስተሳሰብ እየተደፈቀ ጠንካራ አገራዊ አንድነት ህብረ ብሄራዊነታችን እየጎለበተ የሚሄድበት በዓል መሆን አለበት የሚል እምነት አለኝ። በዓሉ ችግሮችን በማስወገድ የተሻለ ስራ ለመስራት እድል የሚፈጥር ነውም ብለዋል ጠቅላይ ሚኒስትር ኃይለማርያም። በዓላት ለመታደስ ለቀጣዩ ስራ እራሳችን ለማዘጋጀት ነው የምናከብረው። ስለዚህ ይሄ መነሳሳት በዚህ በዓል ይፈጠራል የሚል እምነት አለኝ። ከዚህ መኳያ መላውን ኢትዮጵያውያንን በሙሉ እንኳን ለኢትዮጵያ ብሔሮች ብሔረሰቦች በዓል በሰላም አደረሰን ለማለት ትፈልጋለሁ። ተመካዮቻችን የብሔር ብሔረሰቦች በዓል ከተመለከተ ዜናው ተከትሎ ጠቅላይ ሚኒስትሩ ኃይለማርያም ደሳለኝ በወቅታዊ ጉዳይ ላይ የሰጡትን ማብራሪያ የተመለከተ ዜና ወደ በኋላ ይኖረናል። ተመካዮቻችን እንግዲህ 11ኛው የብሔሮች ብሔረሰቦችና ሕዝቦች በዓል ወደሚከበርባት ሀረር ከተማ የተለያዩ የበዓሉ ታዳሚዎች ገብተዋል። ጠቅላይ ሚኒስትሩ ኃይለማርያም ደሳለኝም የክልሉ የልማት እንቅስቃሴዎች ተዘዋውረው ተመልክተዋል። ሀረር በዛሬው ዕለት በዋዜማ በዓል ላይ ትገኛለች። ባልደረባችን ፍትህ አወቂው እንደሰን አሁን በቀጥታ መስመር ላይ ይገኛል። ከሀረር እንደምናምሽ ፍትህ፣ እስኪ እንዴት ነው በዋዜማው ምን ምን ሁነቶች እየተከበረ ነበረ? ዛሬ የበዓሉ ድባብስ ዋዜማው ምን ይመስላል? አመሰግናለሁ መሰለ። እንግዲህ አንተም እንደጠቀስከው በሀረር ከተማ በመቻቻልና በፍቅር እንደዚሁም ደግሞ በአብሮነት ተምሳሌት በሆነችው ጥንታዊቷ የሀረር ከተማ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በሙሉ ታድመዋል ማለት ይቻላል። ቀኑን ሙሉም ከከተማው ነዋሪዎች ጋር የተዘዋወሩ የባህል ትርኢቶችን ሲያሳዩ የሀረር እንግዳ ተቀባይነትን ሲያጣጥሙ ነበር የዋሉት። በመግቢያ ላይ አንተም እንዳልከው ደግሞ ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ የኢፌዴሪ ፕሬዚዳንት ዶክተር ሙላት ተሾመን ጨምሮ የከፍተኛ የመንግስት የስራ ኃላፊዎችም እዚህ ሀረር ከተማ ነው የሚገኙት። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሀረር ቆይታቸው ዛሬ ከቀትር በኋላ የተለያዩ የልማት እንቅስቃሴዎችን ተዘዋውረው ጎብኝ ተገኝቷል። በቅድሚያ የጎበኙት በሀረር በምዕራብ አቅጣጫ ወደ ሀማሬስ አካባቢ በሚባለው ቦታ አዲስ በግንባታ ላይ ያለውና በከፊል ስራ የጀመረውን የብረታ ብረት ማምረቻ አካባቢ ነበር የጎበኙት። በዛም ሀረሪ እና የሀረር ህዝቦች የብረታ ብረት ኢንዱስትሪን ለመገንባት የሀረር የኢንዱስትሪ ማዕከልነት እንዲያድግ ሀረር ጥንታዊ የንግድ ማዕከል መሆኗ የሚታወቅ ስለሆነ ማለት ነው አሁን ደግሞ የኢንዱስትሪ ማዕከል እንድትሆንም ጭምር የሚደረገውን እንቅስቃሴ ተዘዋውሮ ተመልክተዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከዛም በተጨማሪ ደግሞ ጠቅላይ ሚኒስትሩ ከሀረሪ ክልል ርዕሰ መስተዳደር እና ከፌዴሬሽን ምክር ቤት አፈ ጉባኤ ጋር በመሆን የተመለከቱት የሀረማያ ዩኒቨርሲቲ የሜዲካል ኮሌጅ የሆነውንና በዛም የሚገኘውን ሆስፒታል እንደዚሁም የካንሰር ማዕከል ነው። በዚህ ጉብኝት ላይ የቀዳማዊት እመቤት ወይዘሮ ሮማን ተስፋዬ መገኘታቸው በተለይ እሳቸው የሚያከናውኗቸው ከካንሰር ጋር የተያያዙ ተግባራትን ምን ድጋፍ ሊደረግ ይችላል፣ ይሄ ሁኔታም እንዴት ሊጠናከር ይችላል፣ የምርምርና የእውቀት ማዕከል በማድረግ የሀረማያ ዩኒቨርሲቲ የጀመረው በሀረር ከተማ የህክምና ካምፓሱ ስለሚገኝ ይህ ሁኔታ እንዴት ይጠናከራል የሚለውንም ነው የተመለከቱት። በተጨማሪም ጠቅላይ ሚኒስትር ኃይለማርያም ደሳለኝ በስተመጨረሻ ለረጅም ዓመታት በ ውሃ እጥረት ስሟ ተደጋግሞ የሚጠቀሰው የሐረር ከተማን የመጠጥ ውሃ እጥረት ለመፍታት የሚከናወነውን በኤረር አካባቢ የሚገኝ ፕሮጀክት ነው የተመለከቱት። እንግዲህ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ሶስቱንም አካባቢዎች ሲጎበኙ የክልሉ ልማት እንዲጠናከር የህዝብን ተጠቃሚነት ባረጋገጠ መልኩ ምን ያህል እየተከናወኑ መሆኑን እየተመለከቱ ሲሆን ከዛም በተጨማሪ ምን ተጨማሪ ስራዎች ሊከናወኑ ይገባል የሚል አስተያየቶችንም ለባለሙያዎቹ ሲያካፍሉ ነበር የቆዩት። አሁን ደግሞ የምንገኝበት እንግዲህ የሐረር የቀድሞ ስታዲየም ነው። አሁን አዲስ ስታዲየም ከሀረር ከተማ በስተ ምስራቅ አቅጣጫ እየተገነባ ነገዛ የምንገናኝ ይሆናል። ዛሬ ሌላው ሙሉ ቀን ያሳለፍንበት ስፍራ በብሔር ብሔረሰቦችና ህዝቦች በዓል እንደተለመደው የሚካሄደው ሲምፖዚየም ነው። የብሔር ብሔረሰቦችና ህዝቦች በዓል ሲከበር ዋና ዋና አንኳር ነጥቦቹ ላይ መሪ ቃሎቹ ላይ ከዛም በተጨማሪ ደግሞ በሀገሪቱ ያሉት ወቅታዊ ሁኔታዎችን የሚዳስሱ ሲምፖዚየሞች ይካሄዳሉ። እነዛ ሲምፖዚየሞች ላይ የሚቀርቡ ጥናታዊ ጽሑፎች ደግሞ የነዛ ዋነኛ ነጥቦች ናቸው። በተለይም ከቀትር በኋላ የቀረበ አንድ ጥናታዊ ጽሑፍ በኮሚኒኬሽን ሚኒስትር ዴታው አቶ ዛዲግ አብርሃ የቀረበ ነበረ። እሳቸው በተለይ በመልካም አስተዳደር የሚነሱ ጉዳዮችን እና ፌዴራሊዝምና መልካም አስተዳደር ምንድናቸው፣ ቅኝታቸው የሚለውን በዝርዝር ተመልክተዋል። በዛም ላይ ነው ሰፊው ውይይት ተደርጎ የነበረው። በዚህ ውይይት ላይ እንግዲህ የብሔር ብሔረሰቦችና ህዝቦች መብት ሊጠናከር የሚችለው የሚያጋጥሙ ተግዳሮቶችም የመልካም አስተዳደር ችግር ይሁን ስልጣንን ያለ አግባብ የመጠቀም ሌሎችም፣ በእውቀትና በክህሎት ላይ የተመሰረተ ስልጣንን ለመመስረት ይኸው የፌዴራሊዝም ስርዓቱና ያለን ህገ መንግስት ዋነኛ መፍትሄ መሆናቸውን በሚያመላክት መልኩ ነው ውይይት ሲደረገ የነበረው። በመክፈቻው ላይ ደግሞ የፌዴሬሽን ምክር ቤት አፈ ጉባኤ አቶ ያለው አባተ እንደዚሁም ደግሞ የሀረሪ ክልል ርዕሰ መስተዳደር አቶ ሙራድ አብዱል ሀዲ ተገኝተው ነበረ። ሁለቱ የስራ ኃላፊዎች ያደረጉት ንግግር የሚከተለውን ይመስል ነበር። እሱን ተከታትለን እንመለሳለን። ሁለት አስርት አመታት የሀገራችን ህዝቦች በህገ መንግስቱ ውስጥ የተቀመጡ መብቶች መብቶችን ፖለቲካዊ፣ ኢኮኖሚያዊ ማህበረሰብ ለመፍጠር ያስቀመጡትን ራዕይ ተግባራዊ ለማድረግ በጋራ ስረባረቡ ቆይተዋል። በዚህም ሂደት ሀገራችን ሰላም ሰፈነባት የዲሞክራሲያዊ ስርዓት እየገነባች እና ፈጣን ልማት እድገት በማስመዝገብ ለዓለም ህዝብ ለማስደመም ላይ ትገኛለች። ስለዚህ ብሔሮች፣ ብሔረሰቦች እና ህዝቦች በህገ መንግስቱ የተጎናጸፉትን አገሪቱ ሉዓላዊ ስልጣን ባለቤትነትና የእኩልነት መብቶች መከበር ዋስትና የሆነውን ህገ መንግስትና ህገ መንግስታዊ ስርዓቱን በኃይል በመናድ ድሎችን ለመንጠቅና ለመድፈቅ ጸረ ስራ ኃይሎች ሲረባረቡ ተስተውለዋል። በዚህ ወቅት ታዲያ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ከመንግስት ቆን በመቆም ለህገ መንግስታዊ ስርዓቱ ዘብ ነው ቆመዋል። እንግዲህ መሰለ ሌላው ደግሞ ዋነኛ ስነ ስርዓት የነበረው በሀረር ዋና ዋና ጎዳናዎች የብሔር ብሔረሰብና ህዝቦች ተወካዮች የባህል ቡድኖች የተለያዩ ትርኢታቸውን እያሳዩ ከዚህ ከፌዴራሊዝም ትሩፋት ከህገ መንግስቱ ትሩፋት ተጠቃሚ ከሆኑት መካከል የሀረሪ ብሔረሰብ አባላት በሀረር በመቻቻልና በአብሮነት የሚኖሩ የኦሮሞ፣ የአማራ፣ የጉራጌ፣ የትግራይ ብሔረሰብ አባላት ጋር አብረው በዓሉን እያከበሩ የዋዜማውን ስነስርዓት እያደመቁ ነው። ወደዚህ ወደ አሁን ወደምንገኝበት ስታዲየም የተሰባሰቡት በዚህ ስታዲየምም እኛ አስገደደናቸውና ትንሽ ዝቅ እንዲል አድርገን ነው እንጂ የጭፈራ ድባቡና የሙዚቃ ድባቡ የአብሮነት ድባቡ በጣም ጠንከራ ያለ ነው። ከደቂቃዎች በኋላ ደግሞ ይሄ የሚቀጥል ነው የሚሆነው። ከዜና እወጃችን በኋላ ደግሞ ይህንኑ ለቀጥታ ስርጭት ለመላ ኢትዮጵያውያንና በመላ ዓለም ለሚገኙ ኢትዮጵያውያንና የኢትዮጵያ ወዳጆች የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከሀረር ጊዜያዊ ስቱዲዮ የሚያስተላልፍ ይሆናል። መሰለ ለአሁኑ እዚህ ላይ ነኝ። ነገም ተመልካቾቻችን በጠዋቱ የብሔር ብሔረሰቦችና ህዝቦች 11ኛው ዓመት በዓል አከባበርን እንዲከታተሉ ከወዲሁ ጋብዛለሁ። አመሰግናለሁ። ሰጠው ማብራሪያ አስተባባሪዎቻችን የዜና በቀጥታ የምንተላለፍላችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ዜናዎቻችን ይቀጥላሉ። እንግዲህ ዛሬ ጠቅላይ ሚኒስትሩ ኃይለማርያም ደሳለኝ በወቅታዊ ጉዳይ ላይም ለኢቢሲ ማብራሪያ ሰጥተው ነበረ። ስልጣንን አላግባብ በተጠቀሙና በብልሹ አሰራር በተዘፈቁ አካላት ላይ ህጋዊ እርምጃ እንደሚወሰድ ነው ጠቅላይ ሚኒስትሩ ኃይለማርያም ደሳለኝ የገለጹት። በሀገሪቱ የተከሰተውን ህውከት ለማስቆም ተግባራዊ የሆነው የአስቸኳይ ጊዜ አዋጅ በፖለቲካ ፓርቲዎች እንቅስቃሴ ላይ ምንም አይነት አስተዋጽኦ አላሳደርም ብለዋል ጠቅላይ ሚኒስትሩ። ሪፖርተራችን ነብዩ ወንደሱ ተጨማሪ ዘገባ ነው። በወቅታዊ ጉዳዮች ላይ ከኢቢሲ ጋር ቆይታ ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኢህአዴግ ምክር ቤትና ስራ አስፈጻሚው በህዝብ ዘንድ የሚነሱ ቅሬታዎችን ለመፍታትና ስልጣንን ያለ አግባብ የመጠቀም ዝንባሌን ለማስወገድ የተቀመጠው በጥልቀት የመታደስ አቅጣጫ በመግባባትና በጥሩ መንፈስ እየተካሄደ ነው ብለዋል። በኢህአዴግ ምክር ቤትም ሆነ በኢህአዴግ ስራ አስፈጻሚ ኮሚቴ እንደዚሁም በየብሔራዊ ድርጅቶች ማዕከላዊ ኮሚቴ አባላትም እንደዚሁም ደግሞ ስራ አስፈጻሚ ኮሚቴ አሁን ደግሞ በመላው አባሎቻችን ውስጥ ይሄ የታድሶ እንቅስቃሴ ትክክለኛው አስተሳሰብ እንዲጨበጥ ለማድረግ የተሰሩ ስራዎች ከሞላ ጎደል ጥሩ መግባባት የተፈጠረባቸው ሂደቶች ነበሩ ማለት ይቻላል። በዚህ ላይ ተመስርተን በምናደርገው ተግባራዊ እንቅስቃሴ በርካታ ለውጦችን ማምጣት ይቻላል። እስካሁን የተወሰዱት እርምጃዎች ፖለቲካዊና አስተዳደራዊ መሆናቸውን የተናገሩት ጠቅላይ ሚኒስትሩ ስልጣናቸውን አላግባብ በተጠቀሙና በብልሹ አሰራር በተዘፈቁ አካላት ላይ ሕጋዊ እርምጃ የመውሰድ ተግባር እንደሚቀጥልም አስታውቀዋል። ፖለቲካዊና አስተዳደራዊ እርምጃ ሕጋዊ እርምጃውን ይተካሉ ማለት አይደለም። ፖለቲካዊና አስተዳደር እርምጃ ግን ሕጋዊ እርምጃን ይቀድማሉ። ሕጋዊ እርምጃ ሊመጣ የሚችለው በስነ ምግባሩ፣ በስራው በሙስና የሚጠረጠር ወይም የተገኘ አካል ሲኖር ወደ ህግ አካላት አቅርቦ የማስጠየቅ ጉዳይ ነው የሚሆነው ማለት ነው። ስለዚህ ሁለት አይነት የተጠያቂነት ጉዳይ እንዳለ መገንዘብ ያስፈልጋል ማለት ነው። ከዚህ አኳያ በሁሉም ብሔራዊ ድርጅቶች ማለት ይቻላል ከመሬት ጋር የተያያዘ በሙስና የሚጠረጠሩ አካላት እንደዚሁም ደግሞ ከመንግስት እቃና አገልግሎት ግዥ ጋር የሚጠረጠሩ አካላት መጠየቅ የተጀመረበት ሁኔታ አለ። ይሄ ማለት ግን ሁሉም ጠቅላላ ተጠይቆ አልቋል ማለት አይደለም። ጥናቶች አካሂደው አሁን በውይይታችን ወቅት የተገኙ ግብአቶችን መሰረት አድርጎ ለህግ ለማቅረብ የሚያስችል ማስረጃ እና መረጃ በማደራጀት ነው የህግ አካሉ መጠየቅ የሚችለው። ግን ዋናው ጉዳይ መንግስትና መሪው ድርጅት ኢህአዴግ አሁን በጥልቀት የመታደሱ ሂደት በጥራት እንዲከናወንና የተፈለገውን ውጤት እንዲያመጣ ወሳኝ ስራ እየሰሩ ያሉበት ወቅት ላይ እንገኛለን ብሎ መውሰድ ይቻላል። በክልሎችና ወደ ታች ባሉ የመንግስት መዋቅሮች በአዲስ መልክ የማደራጀት ስራው በተገቢው መንገድ እየተከናወነ እንደሆነም ነው የተናገሩት። የተከሰተውን ሁከት ለማስቆም ተግባራዊ የተደረገው የአስቸኳይ ጊዜ አዋጅ ሀገሪቱን ወደ ቀድሞ ሰላማ መመለሱንም እንዲሁ ለውጤቱ መገኘትም የሕዝቡ ሚና ከፍተኛ ነበር ነው ያሉት። የአስቸኳይ ጊዜ አዋጁ በሕጋዊ መንገድ በሚንቀሳቀሱ የፖለቲካ ፓርቲዎች ላይ ምንም አይነት ተጽዕኖ አላሳደረም ብለዋል። መደበኛውን የፖለቲካ እንቅስቃሴ በምንም መልኩ የሚገድብ አዋጅ አይደለም። ነገር ግን ለውከትና ብጥብጥ የሚደረጉ ቅስቀሳዎችንና ለዚህ የሚደረጉ ስብሰባዎችን፣ ለዚህ የሚደረጉ እንቅስቃሴዎችን ይገድባል። ዚህ ሁከትና ብጥብጥ የማይፈልግ ሰላማዊ እና ህጋዊ የሆነ የፖለቲካ ፓርቲ በሙሉ ምንም ስራውን የሚገድብለት ጉዳይ የለም በአዋጅ ውስጥ እዚህ ይሄ ባለፈው በሰክሬታሪያቱ አማካይነት ከፖለቲካ ፓርቲዎች ጋር በተደረገው ውይይትም የተገለጸና መተማመን የተፈጠረበት ጉዳይ ነው። ነገር ግን አንዳንዶች በማናለብኝነት የሚንቀሳቀሱ የፖለቲካ ፓርቲ መሪዎች አሉ። እነዚህ አደብ መግዛት አለባቸው። እነዚህ በማን አለበኝነት የሚንቀሳቀሱ የፖለቲካ ፓርቲዎች የሀገሪቱ ፓርላማ አሸባሪዎች ናቸው ብሎ ከወሰነባቸው እነዚህ ጸረ ሰላምና አሸባሪ ድርጅቶች ጋራ ቁጭ ብለው ውይይት አካሂደው ይሄንን መንግስት በአጭር ጊዜ ውስጥ ቀይረን የሽግግር መንግስት እናቋቁማለን ብሎ ሲደሉቱ የነበሩ አካላት፣ ሁከቱን እንዲቀጥልና እንዲቀጣጥል የሚፈልጉ አካላት ግን መልክ መያዝ አለባቸው። ኩባውያን ለኢትዮጵያ ሉዋላዊነት መከበር የከፈሉት መስዋዕትነት በኢትዮጵያ ህዝብና መንግስት ዘንድ ልዩ ክብር እንደሚሰጠው ፕሬዚደንት ዶክተር ሙላቱ ተሾመ ገለጹ። በኩባ የኢትዮጵያ ኤምባሲ ይህን ጠንካራ ግንኙነት በተለያዩ የልማት ስራዎች ለማጠናከር እየሰራ መሆኑ አስታውቋል። ፕሬዚደንት ዶክተር ሙላቱ ተሾመ ኢትዮጵያ ከዘመቱ ኩባውያን የቀድሞ ወታደሮች ጋር ሰሞኑን በሃቫና ውይይት አድርገዋል። ሰላም በ1969 ዓ.ም ሶማሊያ በኢትዮጵያ ላይ የፈጸመችውን ወረራ ለመከላከል ኩባ 17ሺ ሰራዊቷን ልካ አዋክታለች። 165 ያህልም በጦርነቱ ህይወታቸውን አጥተዋል። በጦርነቱ የነበሩ የኩባ ሰራዊት አባላት በሃቫና በተካሄደ ስነ ስርዓት ከፕሬዝደንት ዶክተር ሙላቱ ተሾመ ጋር ውይይት አድርገዋል። ዘማቾቹ በወቅቱ ስለነበረው ሁኔታና ስሜታቸውን እንዲህ ገልጸው ነበር። እኛ ኩባውያን ብቻችንን ሳይሆን ከወንድም የኢትዮጵያ ሰራዊት ጋር በመሆን ነው ውጊያው ነው የተሳተፍ ነው በታንክ ከባድ መሳ መሰረና በእግረኛም ተዋክተናል። ያንን ዓለም አቀፍ ተልእኮ በድል መፈጸማችን ለእኛ ኩባውያን ትልቅ ኩራት ነበር። ብቸኛው ዓላማችን የኢትዮጵያን ሉዓላዊነት ከውጭ ወረራ መከላከል ነበር፣ ያንንም አሳክተኗል። በእኛ ብቻ ሳይሆን በኢትዮጵያ ሰራዊት ትልቅ መስዋዕትነት የመጣ ጭምር ነው። በውጊያው ላይ የታንክ ብርጌድ እየመራው ሀረር ላይ ተዋግቻለሁ። በአካባቢው የነበረው የገጠሩ ህዝብ ለሰራዊታችን የነበረው ድጋፍ እጅግ ልዩ ነበር። ይህ ሁሌም የማስታውሰው ነው። በስነ ስርአቱ ላይ ፕሬዚደንት ዶክተር ሙላቱ ተሾመ የኢትዮጵያ ሉዓላዊነትን ለማስከበር ክቡር መስዋዕትነትን ለከፈሉ ኩባውያን የኢትዮጵያ ህዝብና መንግስት ልዩ ቦታ የሚሰጠው ውለታ መሆኑን አስታውሰዋል። ቫሪ እናንትተ የተከበራችሁ የኩባ ልጆች ትልቅ መስዋዕትነትን ፈጽሞ ወደማታውቁት ምንም ግላዊ ግንኙነት እንኳን ወደሌላችሁ አገር ኢትዮጵያ በመሄድ ወሰኗን ከጥቃት በመከላከል ለሉዓላዊነቷ እንዲከበር አድርጋችኋል። ውድ ህይወትን በመስጠት የሚከፈልን ትልቅ ዋጋ ከፍላችኋል። እናመሰግናለን። በኩባ የኢትዮጵያ ኤምባሲ ጠንካራ መሰረት ያለውን ይህንን የሁለቱን ሀገራት ግንኙነት በተለያዩ የልማት መስኮች እንዲጠናከር የማድረግ ስራ እየሰራ እንደሆነ በኩባ የኢትዮጵያ አምባሳደር ደዋኑ ከድር ገልጸውልናል። ኩባ በጤና እጅግ በጣም የተዋጣ ልምድ ነው ያላት፣ ጥሩ አቅም አላት። ስለዚህ በዚህ ጉዳይ ላይ እጅግ በጣም ከኩባ ጋር ሰፊ ስራ እንሰራለን። የባዮቴክኖሎጂ፣ የሳይንስና ቴክኖሎጂ እንደዚሁ በጣም ትኩረት ሰጥተን የምንሰራበት አካባቢ ነው። በካሪቢያን አካባቢ 15 ያህል ሀገራት ይገኛሉ። ከእነዚህ መካከል አብዛኞቹ ከኢትዮጵያ ጋር ጥንታዊ የሆነ የሃይማኖት፣ የህዝብ ለህዝብ እንዲሁም ደግሞ የባህል ትስስር ያላቸው ሀገራት ናቸው። በካሪቢያን አካባቢ የኢትዮጵያ ኤምባሲ የሚገኘው በዚህ በኩባ ሃቫና ነው። ኤምባሲውም በኢትዮጵያና ኩባ መካከል ያለውን ግንኙነት ከማጠናከር ባሻገር በተቀሩት የካሪቢያን ሀገራትና በኢትዮጵያ መካከልም ያለውን ግንኙነት የማጠናከር ስራ በዋናነት እየሰራ ይገኛል።